ሀገር እንደ ሀገር እንድትሰራ መሰረቷም ሆነ ዋልታዋ ከልጆቿ የምትሰበስበው ግብር ነው። ግብር ዜጎች ቤታቸውን ለመስራት ከጓዳቸው የሚያዋጡት፣ በምቹ መንገድ ላይ እንዲጓዙ፣ በትምህርት የበለጸገ ዜጋ እንዲፈራ፣ ጤናማ ትውልድ ይኖር ዘንድ ሀገራቸውን የሚወዱ ሁሉ ስለ ነገዋ ብርሃናማ ሀገር ስለ ልጆቻችን ተስፋ ግብራቸውን በታማኝነት በውዴታ ይከፍላሉ። የስልጡን ዜጋ አንደኛው ማሳያ ህብረተሰቡ ግብሩን የመክፈል ጠንካራ ባህል ሲኖረው ነው። የግብርን ምንነት ጽንሰ ሀሳብ በተመለከተም እንዲህ ተብሏል። ግብር ማለት በመንግስት የሚሰበሰብ ለመላው ህዝብ የሚጠቅም ጥቅም ላይ እንዲውል የሚያደርገውን ገቢ መሰብሰብ የሚያስችለውን ህግን መሰረት አድርጎ ተሰብስበው ለተለያዩ መሰረተ ልማቶች ለህብረተሰቡ ጥቅም ለሚሆኑት ነገሮች በሙሉ መነሻ የሚሆነውን ገንዘብ መንግስት የሚያገኝበት በጀት የሚደገፍበት ገቢ ነው። ማለት ታክስ ባጭሩ የትኛውም ማህበረሰብ በአንድ ሀገር ውስጥ ያሉ ማህበረሰብ ለመንግስት የሚያዋጡት የግዴታ መዋጮው ማለት ነው። በአጠቃላይ ታክስ ለመንግስት ለማህበረሰቡ የሚያደርጋቸውን መሰረታዊ አገልግሎቶች፣ ኢኮኖሚያዊና ማህበራዊ አገልግሎቶች ያንን ለመወጣት የሚሰበስበው የትኛውን ማህበረሰብ በኢኮኖሚ እንቅስቃሴ ውስጥ የመክፈል ግዴታ በሕግ የተጣለበትና ያንን የሚያደርጉበት ስርዓት ማለት ነው። ዛሬ እጃችንን በአፋችን አስጭነውን በስልጣኔያቸው ከፊት የቀደሙት ሀገራት በስልጣኔ ወደፊት የመጓዛቸው ምስጢር ዜጎቻቸው ግብርን የመክፈል ኃላፊነታቸውን በሚፈለገውና በሚጠበቀው መልኩ የመክፈል ባህላቸው ጠንካራ መሆኑ ነው። በኢኮኖሚውም ሆነ በማህበራዊ ጉዳዮች ከፍ ሲልም በፖለቲካው ዘርፍ የፈረጠመ ጡንቻ ላይ የደረሱት በታማኝነት ዜጎች በሚከፍሉት ግብር ነው። የግብር አይነቶች እና የአከፋፈል ስርዓታቸው ከሀገር ሀገር የመመሳሰል ያክል የሚለያይበትም መንገድ አለ። ኢትዮጵያም የዜጎቿን ገቢ የማመንጨት አቅም መሰረት ያደረገ የአከፋፈል ስርዓት አላት። ታክስ ሁለት መሰረታዊ ምድቦች አሉት፣ ወይም ካተጎሪ የምንለው ቀተኛ የሆኑ ታክሶች አሉ፣ ቀተኛ ያልሆኑ ታክሶች አሉ። ራሳቸውን ችለው የሚለዩባቸው መሰረታዊ ነገር ቀተኛ የሆነ ታክስ ስንል ቀጥተኛ ከሆነ ገቢ የሚሰበሰብ የታክስ አይነት ነው ወይ ግብር ነው። ቀጥተኛ ያልሆነ ማለት ደግሞ የፍጆታ ታክስ ነው ነው ወይንም ግዢ ላይ ሄደን እቃ ስንገዛ አገልግሎት ስንገዛ አብረን የምንከፍላቸው ወይራስ ግን የሚሰበስበው ነጋዴው ነው የሚከፍለው ሸማቹ ነው። ቀጥተኛ ያልሆነ የምንከፍለው የታክስ አይነት ቀጥተኛ ያልሆነ ነው። ሁለት አይነት የታክስ አይነቶች አሉ። እነሱም ቀጥተኛ ታክስ እና ቀጥተኛ ያልሆነ ታክሶች ይባላሉ። ቀጥተኛ ታክስ የምንለው ቀጥታ ከግብር ከፋዩ ከሰዎች ወይም ከድርጅቶች በቀጥታ የሚከፈል የታክስ አይነት ሲሆን፣ ቀጥተኛ ያልሆነ ታክስ የምንለው ደግሞ ከግዢ ላይ ሰው ከሚገዛው ግዢ ላይ ከሚያገኘው አገልግሎት ላይ የሚከፍለው የታክስ አይነት ነው። ከገዛ አገልግሎት ከተጠቀመ ብቻ የሚከፍለው ማለት ነው። ስለዚህ በርደኑ ወይም ጫናው የሚያርፈው ማን ላይ ነው? ከሚገዛው ሰው ላይ ይሆናል ማለት ነው። ስለዚህ በምናገኘው ማንኛውም አይነት ገቢ ላይ ግብር ይከፈልበታል ማለት ነው። ለቀጥተኛ ታክስ የምንለው የደሞዝ ገቢ ግብር አሁን ለምሳሌ ቀጥተኛ ታክስ ነው። ማንኛውም የመንግስት ሰራተኛም ሆነ የግል ሰራተኛ ከሚያገኘው ደሞዝ ላይ ምን ያደርጋል ማለት ነው? ግብር ይከፍላል። ያኔ የምናደርገው ነው ይላል። ከቀጥታ ከራሱ ላይ ነው ከፍሎ የሚከፍለው ማለት ነው ግብሩ ወይ ራስ ግን ኢንዳይሬክት የምንላቸው ለምሳሌ ተጨማሪ እሴት ታክስን ብንወስድ ተጨማሪ እሴት ታክስ የሆነ እቃ ስትገዛ ብቻ ነው። አሁን ለምሳሌ ወንበር ብትገዛ፣ ወንበሩን ስትገዛ ብቻ ነው ያን ተጨማሪ እሴት ታክስ የምትከፍለው። ካልገዛህ እንትን ሆናለህ፣ አትከፍልም ማለት ስለዚህ እነዛን ነገሮች የሚጠቀሙ ሰዎች ብቻ ወይም ያን አገልግሎት የሚጠቀም ብቻ የሚከፍለው ነው። ማን ይሰበስበዋል ግን? ግብር ከፋዩ ሰበስበውና ከማን ከገዥዎቹ ሰብስበው በውክልና ለመንግስት ገቢ ያደርጋል ማለት ነው። ከራስ ለራስ የሚከፈል ግብር ሁሉም ዜጋ ያለውን የመሰረተ ልማት ጥያቄ ሰላም፣ የተረጋጋች ሀገር ለመገንባት ያስችላል። መንግስትም ያለበትን የዜጎችን ኢኮኖሚያዊ ማኅበራዊና ፖለቲካዊ እድገትን የማፋጠን ኃላፊነት እንዲወጣ የራሱ ገቢ ያስፈልገዋል። ይህንን ሥራ ከሚከውንበት የገቢ ምንጭ ውስጥ ዋነኛው ደግሞ ግብር ነው። ግብር የመንግስት ዋነኛው የገቢ ምንጩ በመሆኑ በአንድ ሀገር ኢኮኖሚ ላይ ልማትና እድገት ይመጣ ዘንድም የጀርባ አጥንት የሆነው ግብር በወቅቱና በሚፈለገው መንገድ መሰብሰብ አለበት። ይህን ኃላፊነት በመወጣት ላይ የሚገኘው የገቢዎች ሚኒስቴር ስራውን በተቀናጀና በተቀላጠፈ መንገድ ይሰራ ዘንድም ዜጎች ስለ ግብር ግንዛቤያቸው ሊያድግ ይገባል። ግብር ከፋዩ ታክሱን በወቅቱ እንዲያሳውቅ በተለያዩ መንገዶች ግብር ከፋዩ ግንዛቤ እንዲኖረው አድሬስ እናደርጋለን። ከነዛ መካከል የመጀመሪያው የታክስ ከፋዮች ስልጠና ነው። ስልጠና የታክስ ከፋዮች ስልጠና ራሱን የቻለ ሞጁል የተዘጋጀበት ዘጠና ክሬዲት አወር ያለው ስልጠና ነው። በዚህ ነው በዋናነት አድሬስ የምናደርገው። ከዛ በተጨማሪ የአንድ ጊዜ ስልጠናዎች አሉን በተለያዩ ጉዳዮች ላይ ለአዳዲስ ግብር ከፋዎች በዋናነት የአንድ ጊዜ ስልጠና እንሰጣቸዋለን። ከዛ በተጨማሪ የማህበራዊ ሚዲያ አድራሻዎቻችንን በመጠቀም የቴሌግራም፣ የፌስቡክ እና የዩቱብ አድራሻዎችን በመጠቀም ግብር ከፋዩ ብቻ ሳይሆን ህብረተሰቡ አጠቃላይ ስለ ታክስ ግንዛቤ እንዲኖረው ለማድረግ 8199 የሚባል ነፃ የመስመር ስልክ አለን። የታክስ እና የጉምሩክ ነክ ጉዳዮችን ምላሽ የሚሰጥ አንድ ዳይሬክቶሬት አለ። እሱ ዳይሬክቶሬት ለማንኛውም ግብር ከፋይ ለሚጠይቀው ጥያቄ ምላሽ ይሰጠዋል፣ ማብራሪያ ይሰጠዋል። ታክስን በሚመለከት እና የጉሙሩክ ነክ ጉዳዮችን በሚመለከት በሙሉ ማለት ነው። ሌላ ደግሞ ሚዲያዎችን እንጠቀማለን። ሚኒስትር ኦፍ ረቨኒ የራሱ የሆነ ድረ ገጽ አለው፣ ዌብሳይቶች አሉት። ኢትዮጵያ ቴሌቪዥን አለ። የኢትዮጵያ ቴሌቪዥን ፕሮግራም አለ ቅዳሜ ቅዳሜ። ዩቲዩብ እንጠቀማለን። ቴሌግራም አለ። በየቅርንጫፍ ጽህፈት ቤቶቻችን ቴሌግራም ቻናሎች አሉ። በዋና መስሪያ ቤት ደረጃ ቴሌግራሞች አሉ። እዛ ላይም አፕሎድ እናደርጋለን። በዚህ መንገድ ተደራሽ እንዲሆን የሚቻለውን ያክል ጥረት ይደረጋል። ግብር ከፋይም በማንኛውም ሰዓት መጥቶ መጠየቅና መረዳትም ይችላል። ዘላቂነት ያላቸው ቋሚ የሆኑ የስልጠና መርሃ ግብሮች አሉ። እነዚህ ስልጠናዎች የመጀመሪያው የሞጁላር የታክስ ሞጁላር የምንለው ስልጠና ነው። የታክስ ሞጁላር ስልጠና በ91 የሚሰጥ በ15 13 ሞጁሎች የተከፈለ ስልጠና ሲሆን ሙሉ በሚባል ደረጃ የታክስ ሕጎችን የሚያስገነዝብ የስልጠና አይነት ነው። እንግዲህ ተቋሙ ከቅጣት ወይም ከአስተዳደራዊና ከወንጀል ቅጣቶች ታክስ የመሰብሰብ አላማ የለውም። ስለዚህ ግብር ከፋዩ ፍትሐዊ በሆነ መልኩ ግብሩን አሳውቆ የሚከፍልበትን ስርዓት ነው የታክስ ሕጋችን የሚያዘው። ይህ እንዲሆን ደግሞ እያንዳንዱ ግብር ከፋይ እያንዳንዱ መብትና ግዴታውን እንዲያውቅ በዚህ ስልጠና ውስጥ እንዲያልፍ የግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን። ይህንን መደበኛ ስልጠናውን መከታተል ያልቻሉ ደግሞ አማራጭ የስልጠና መንገድ ተቀምጦላቸዋል። በተለይ ስራ አስኪያጆች፣ ምክትል ስራ አስኪያጆች በሚሆኑበት ሰዓት ዘጠና ሰዓት ቁጭ ብለው መማር የማይችሉ ከሆነ በርቀት ስልጠናውን እንዲወስዱ የምናደርግበት መርሃ ግብር አለ። በዋናነት ግን ይህ የታክስ ሞራል ግንባታ የትውልድ ግንባታ በመሆኑ እንደ ቅርንጫፍ ስበት ቤት አሁን የግብር ስርዓቱ ላይ ያለውን ብቻ አይደለም የምናስተምረው ነገ ነጋዴ የሚሆነውን ስለ ታክስ በቂ እውቀት ኖሮት ወደዚህ ወደ ግብር ስርዓት ውስጥ የሚገባውን ትውልዱን የማስተማር ስራ እንሰራለን። ትምህርት ቤቶች ትምህርት ቤቶች ላይ የታክስና ግብር ክበብ አቋቁመን ይህን የግንዛቤ ተመሳሳይ ለግብር ከፋዩ በሚሰጠው ደረጃ ለተማሪዎች በተለይ ዘንድሮ ከአምና ጀምሮ ይሰራን ያለነው ሀይ ስኩል ትምህርት ቤቶች ላይ ነው። ዩኒቨርሲቲዎችን ጨምረን ገብተናል። ዘንድሮ ዩኒቨርሲቲዎችና የሃይ ስኩል ትምህርት ቤቶች ላይ ይህን የታክስ ግንዛቤ ይሰጣለን። ስለዚህ የታክስ ሞራል ያለው ትውልድ ሲመጣ ነገ ታክስ ለማሳወቅ ታክስ ለመክፈል አይቸገርም ማለት ነው። ስለዚህ ነገ ታክስን የመክፈል ባህል ያለው ትውልድም በመቅረጽ በዚሁ እያስገነዘብን እንገኛለን። አሁን ላይ የግብር ስርዓት ውስጥ ያሉት ደግሞ ትክክለኛው የግብር ስርዓት የቱ ነው የሚለውን በእነዚህ አማራጮች እያስተማርን እንገኛለን ማለት ነው። የገቢዎች ሚኒስቴር ቀደም ብሎ በተለያዩ ጊዜያት ሁሌም ከግብር ከፋይ ጋር ውይይት ያደርጋል፣ መድረኮችን ያዘጋጃል። ግብር ከፋዩ ደግሞ የበለጠ ስለ ግብር እንዲያውቅ ምክክር ያደርጋል። ከዛ የተነሳ የግብር ከፋይ ፍላጎት ታክሱን በአግባቡ ማወቅ እንዳለበት በተለይ ትልቅ ግብር ከፋዮች ጥያቄ ስለሚያነሱ 2013 ላይ መሰረታዊ የሆነ የታክስ የግብር ከፋዮች ታክስ ትምህርት የሚሰጥ አቋቋመ ማለት ነው። ይሄ ማለት በዳይሬክተር የሚመራ የስራ ክፍል በእያንዳንዱ ብራንች ላይ የገቢዎች ሚኒስቴር ያለበት ብራንች ላይ የግብር ከፋዮች ትምህርት የስራ ክፍል አቋቁሞ አደራጅቶ ማለት ነው። የስራ ድርሻ ሰጥቶ ስልጠና ለግብር ከፋይ እንዲሰጥ የማድረግ ስራ ላይ ነው ያለው። እንግዲህ ይሄ ተጨማሪ ደግሞ አምና በፓይለት ደረጃ አዲስ አበባ ላይ ሞክረን ዘንድሮ ደግሞ በ13 ዩኒቨርሲቲዎች ላይ እየሰጠን ያለ ነው ደግሞ ታክስና ጉምሩክ ሕጎች ጋር የተያያዘ መሰረታዊ ነገር እንዲያውቁ ተመራቂ ተማሪዎች ላይ ተከታታይነት ስልጠና እየሰጠን ነው። ምንም እንኳን ከግብር ጋር በተያያዘ ያለውን ስራ በኃላፊነት የገቢዎች ሚኒስቴር ይስራው እንጂ የታለመውን ዓላማ ከግብ ለማድረስ ህብረተሰቡ ስለ ግብር ያለውን ግንዛቤ ከፍ በማድረግ በውዴታ ግብሩን የመክፈል ባህሉ የጠነከረ ማህበረሰብ ለመፍጠር በኔነት ስሜት የተገነባ ሀገር ለመስራት ከዜጎች ጋር እጅ ለእጅ በመተሳሰር በጋራ ሊሰራ ይገባል። ግብር የውዴታ ግዴታ ቢሆንም ሁሉም ግብር ከፋይ ግብሩን የሚከፍለው ለራሱ ልጆች የተሻለችውን ኢትዮጵያ ሊሰጣት እንደሆነ ከተረዳው ያለ ቀስቃሽ ግብሩን ይከፍላል፣ ደስ እያለው ኃላፊነቱን ይወጣል። የገቢዎች ሚኒስቴር ስለ ግብር ዜጎች እንዲገነዘቡ በሰራቸው ስራዎች የዜጎችን ንቃተ ህሊና ያለበትን ደረጃ መለኪያዎቹስ ምንድን ናቸው? እንደ ተቋም ያዝ ነው። አሁን በትምህርትና ድጋፍ ዳይሬክቶሬት አለ ትምህርት ክፍል ታክስ ተካፋዮች ትምህርት ክፍል ዳይሬክቶሬት አለ። በሱ ዳይሬክቶሬት የዘጠና ሰዓት ሞጁላር ስልጠና ይሰጣል ለታክስ ከፋዮች በሙሉ ማለት ነው። በሱ ስልጠና ላይ ይሳተፋሉ ግብር ከፋዮች። ከተሳተፉ በኋላ ጥያቄዎች ይሰጧቸዋል። ጥያቄዎችን ተፈትነው ፈተናውን አለፉ ማለት የግብር ህጉን ጠንቀቀ አወቁ ማለት ነው። ከዛ በኋላ የሚከተለው ኢንቴንሽናል የሆነ ነገር ካልሆነ በስተቀር፣ ሆን ብሎ የማጭበርበር የተጠናወተው ሰው ካልሆነ በስተቀር እንደሚያደርገው ማለት ነው ስለ ግብር ህጉ እውቀት አለው ማለት ነው። ስለዚህ በዛ መንገድ እውቀት እንዲያገኙ ይደረጋል። ያወቁትን ነገር ደግሞ ምን ያደርጋሉ ማለት ነው። ማወቃቸውን የምንለካበት ያን ፈተና ፍትናቸውን ያመጡት ውጤት አንዱ ነው። ሌላ የታክስ ህግ ተገዥነት አለ። የታክስ ህግ ተገዥነቱ በየአመቱ ይለካል። ግብር ከፋዮች እንሸልማለን። በየአመቱ ስንለካ ያ ግብር ከፋይ ምን ላይ እንዳለ እናያለን ማለት ነው። ስለዚህ ከፍተኛ የሆነ የስጋት ቀጠና የሆኑትን ግብር ከፋዮቻችን በመለየት አስፈላጊውን የህግ እርምጃ እንዲወሰድባቸው እናደርጋለን ማለት ነው። የኦዲት ውሳኔ እናወጣለን፣ የአሰስመንት ውሳኔዎችን እናወጣለን። እንደሱ በማድረግ ግብር ከፋዮቹ ወደ መስመሩ እንዲመጡ አስፈላጊውን ህግ በሚደነግገው መሰረት በህጉ መሰረት እናደርጋለን ማለት ነው። ሌላ ደግሞ ጥናቶችም ይጠናሉ። የግብር ከፋዮቹ ጥናት ምንድ ነው? ጥናትና ልማት ዳይሬክቶሬት አለን። ግብር ከፋዮቹ ጋር እየሄዱ በየብራንች በየቅርንጫፍ ጽፈት ቤቶቹ ማለት ነው እየሄዱ ኢንተርቪው ያደርጓቸዋል። አሰራሩ ላይ ያለው ነገር ማወቅ ያለባቸው ያላወቃችሁት ነገር ምንድን ነው ብለው ይጠይቃሉ። 8199 ላይ ደግሞ በመደወል 8199 ሚሴድ በመላክም በዚህ መልኩም እንዲያውቁት ይደረጋል። ምን ያክል ምን ላይ እንዳሉ የዳሰሳ ጥናትም ይሰራል። አሁን ያለው ጥሩ ነው ያለው ደረጃ ማለት ነው። ሰው ከጊዜ ወደ ጊዜ እየተሻሻለ ነው ያለው፣ ወደ ህግ ተገዥነት እየመጣ ነው ለምክንያቱም ወደ ህግ ተገዥነት የማይመጡት ላይም ደግሞ ህጋዊ የሆነ እርምጃዎች ይሄዳሉ ማለት ነው። ኦዲት ስታደርገው ከፍተኛ ግብር ነው የሚከፍለው ምክንያቱም፣ ወለድ አለው መቀጫ አለው። ይህን ሁሉ ነገር ተጨምሮ ከሚከፍል ወደ ምን ይመጣል ማለት ነው። ወደ ህግ ተገዥነቱ እየመጣ እንዳለ ነው የሚያሳየው። ጥናቶች ስልጠናዎችን ከሰጠን በኋላ እነዚህ መረጃዎችን ለግብር ከፋዩም ሆነ ለህብረተሰቡ ካደረስን በኋላ የተለያዩ ጥናቶች እናደርጋለን። በመጀመሪያ የግብር ከፋዩ ላይ ስልጠና ከሰጠን በኋላ የስልጠናው መጨረሻው ማጠናቀቂያ ላይ የስልጠናውን ግምገማ እናካሄዳለን። በዛ መሰረት ምን ያክል ግንዛቤ አግኝተዋል የሚለውን የምንለካበት መንገድ ነው። ከዛ በተጨማሪ የአስተያየት መሰብሰቢያዎች አሉን። በሶሻል ሚዲያዎቻችንም፣ በኮሜንትም፣ በሌሎች አማራጮች እንደዚሁ አስተያየት እንሰበስባለን። የግብር ከፋዩም ሆነ የህብረተሰቡ የግንዛቤ መጠን ከጊዜ ወደ ጊዜ ለውጦች አሉት፣ መሻሻሎች አሉት። ነገር ግን ሙሉ በሙሉ አድሬስ ተደርጓል፣ ሙሉ በሙሉ ህብረተሰቡ ስለ ግብር ስለ ታክስ አውቋል፣ ጠንቅቆ ተረድቷል ማለት የሚቻልበት ደረጃ ላይ አልደረስንም። ነገር ግን ያለው የትምህርት ያለው የመረጃ አሰጣጥ ሂደት አጠቃላይ ህብረተሰቡም፣ ግብር ከፋዩ ስለ ግብር ከፍ ያለ ግንዛቤ እንዲኖራቸው ለማስቻል ጥረት እየተደረገ ነው ያለው። ነገር ግን ያ ብቻ በቂ አይደለም። ወደፊት በደንብ ስራ የሚጠይቅ ነው ማለት ይቻላል። በጣም ብዙ ለውጦች መጥተዋል። ይህንን ደግሞ ራሱ ግብር ከፋዩ እየመሰከረ ይገኛል። በአመቱ መጨረሻ ላይ ከግብር ከፋዩ ጋር የቅርንጫፍ ጽሕፈት ቤቱም እንዲሁም ደግሞ የሚኒስቴር ተቋሙ አመራሮች ባሉበት ውይይት እናደርጋለን። በውይይቱ ላይ ግብር ከፋዮቹ ራሳቸው ምን ያህል ስልጠናው ትምህርቱ ያለው ለውጥ ምን ያህል እንደሆነ ራሳቸው ይናገራሉ። ከዛ ውጭ ደግሞ የሞጁላር ስልጠናው ያመጣው ለውጥ ምንድን ነው የሚል ዳሰሳዊ ጥናት የእኛም ቅርንጫፍ ጽፈት ተካቶበት ወይም ሰልጣኞች መረጃ ሰጥተውበት በዋናው መስሪያ ቤት በኩል ጥናት ተደርጓል። እዛ ላይም ከማሳወቅ ከመክፈል አንጻር ከፍተኛ ለውጦች እንዳሉ በጥናት መረጋገጥ ተችሏል ማለት ነው። እኔ 2005 ነው ከአዲስ ዩኒቨርሲቲ መጀመሪያ ዲግሪ ያገኘሁት። እዛ ላይ ታክስ አካውንቲንግ ተምርናል። ከዛ በኋላ እንደዚህ ታክስን የተመለከተ ትምህርት አላገኙም። ስለዚህ በመሀል ኮ አምስት 17 ነው 12 ዓመት የተለያዩ ህጎች ወጥተዋል። የተለያዩ ታክሶች ሩሎች ሬጉሌሽኖች ወጥተዋል። አዳዲስ የምንቀርብ ጊዜም ብዙ ማሻቸው የተደረጉ ነው። ስለዚህ ይሄ ስራ እንዴት እሰራለሁ፣ ግብሬን እንዴት እከፍላለሁ፣ የመንግስት ሰዎችን እንዴት ነው ኮሚኒኬት የማደርገው? በቃ ትምህርቱ ኮሚኒኬት ማድረጊያ ነው ለእኔ እንዴት ነው ኮምፕሊኬት የማደርጋቸው? ስንት ፐርሰንት ነው የምከፍለው? ምንድነው የማሳውቀው? የእኔ ግዴታ ምንድነው? የነሱ ግዴታ ምንድን ነው? ስለዚህ ለእኔ ብቻ ሳይሆን እየሰሩ ላሉ ለምሳሌ ድርጅት ውስጥ አሁን እኛ ስታርት ስላደረግን ነው እየሰሩ ያሉ ይሄን ያላገኙ እንደውም ከስልጠና ባላፈ ባለፈ እንደ ግዴታ እንደ ግዴታ ጨምረ። ምክንያቱም ህግ አለማወቅ ከምንም ከመጠየቅ አያድንም። ስለዚህ እያንዳንዱ ሰው ማወቅ አለበት መማር አለበት። ስለዚህ ይሄ ትምህርት ለኔ ቀጣይ እንዴት እንደምሰራ በአግባቡ ጥሩ እውቀት ጥሩ ግንዛቤ ሰጥቶኛል ማለት ነው። ፕላትፎርሙም ከዚህ በፊትም ቴሌግራም ላይ ዩቲዩብ ላይም ከታተል ነበረ። ከዛ ባሻገር ግን ስልጠናው በየድርጅቶቹ ያሉ ሰራተኞች መሰጠቱ ጥቅሙ የእኛ መብታችንም መንግስትም ደግሞ እኛ ላይ ያለውን ግዴታ አውቀን በስነ ካላስፈላጊ ቅጣትም ሊሆን ይችላል። የተለያዩ ነገሮች እንድንድን ረድቶናል። መሰልጠናችን፣ አዋጁንም ማወቃችን እያንዳንዱን ነገር በአግባቡ አውቀን በወቅቱ ግብርን እንድንከፍል ይረዳናል። ስልጠናው በጣም በጣም አሪፍ ነገር ነው። የገቢዎች ሚኒስቴር ከግብር ጋር የተያያዙ ጽንሰ ሐሳቦችን ለተገልጋዩ ተደራሽ ከሚያደርግበት መንገዶች መካከል የተለያዩ ስልጠናዎችን በማዘጋጀት ተገልጋዩ እውቀቱን እንዲያሰፋ የሚያደርግበት መንገድ አንደኛው ነው። በዚህም ስልጠናውን የወሰዱ ግብር ከፋዮች ስልጠናው ስለ ግብር ያላቸውን የእውቀት አድማስ እንዲያሰፉ ያስቻላቸው መሆኑን አንስተው መሰል ስልጠናዎች በቀጥታ ከሕብረተሰቡ ጋር ለሚገናኙ የመስሪያ ቤቱ ሰራተኞችም ስልጠናው ቢዘጋጅ የሚታዩ የእውቀት ክፍተቶችን በመድ የተሻለ አገልግሎት ለመስጠት እንደሚያስችል ያነሳሉ። ስንሰለጥን ገቢዎች እንዲህ ነው እንደ ምናም በቃ ደስ ብሎ ነው ያለው ነገር። ታች ወርደህ ግን የሆነ ጉዳይ ኖሮብህ እንትስትል በጸባይም ላይ ሆን ይችላል። አንዳንዴ ባለማወቅም ያን ጉዳይ ያንን አዋጁን ባለማወቅም ሊሆን ይችላል። በደንብ ያለማስተናገድ ነገሮች አሉ። ግን እሱ እሱ የሚቀረፈው ያው በስልጠና ይቀረፋል። እኛ ልክ እንዲ መተን እንዳወቅ ነው ሁሉ እነሱ እንደዛ ቢሆን የተሻለ ይሆናል። ከበፊቱ እየተሻለ የመጣ ነገር አለ እውነት ለመናገር አገልግሎት አሰጣጡ ላይ ግን አሁን ይሄ ቢጨመርበት በጣም የተሻለ ነው ብዬ አስባለሁ። የታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት የሚባለው በዋናነት ከ2013 ጀምሮ ተቋቁሞ ራሱን ይችሎ በዳይሬክተር በስራይል ደረጃ ተቋቁሞ ስራውን ሲሰራ ግብር ከፋዮችን ለማብቃት የተዘጋጀ ክፍል ነው። ከዛን ጊዜ ጀምሮ ግብር ከፋዮች መብታቸውን እያወቁ ሲመጡ፣ ግዴታቸውንም በዛው ልክ እየተገነዘው ሲመጣ ህጉ ላይ ባለው ልክ ተፈጻሚነት ላይ ክፍተት እንዳለ መረዳት ይችላሉ ራሳቸው። ይህ የሚመጣው ከባለሙያ እኩል ግንዛቤ የለው፣ አንዳንድ ባለሙያዎች ላይ የህግ ክፍተት ይኖራል። ይህን ለመቅረፍ ደግሞ ተቋሙ የስልጠና ማዕከል ገንብቷል። የስልጠና ማዕከል ገንብቶ ሰራተኞቹን በዛው ልክ ብቁና የተሻለ አገልግሎት የሚሰጡ እንዲሆኑ በየጊዜው በተለያዩ ዙሮች ሰራተኛው የቱ ነው ክፍተቱ የሚለውን በማጥናት ስልጠናዎች እየተሰጡ ይገኛል። ዋና ምንጩ የእውቀት ክፍተት ስለሆነ ማለት ነው። ስለዚህ ይሄ ከዛሬ ግብር ከፋዮች ጋር የሚነሳው የታክስ ህጉ ላይ ያለው መብታቸው ይሄ ነው፣ ግዴታቸው ይሄ ነው ብለን የምናሰለጥናቸውን መብታቸውን ኤክሰርሳይዝ ሊያደረጉ ሲወርዱ አፈጻጸም ላይ ችግር የሚገጥማቸው በእነሱ ልክ ሰራተኛውም በቂ እውቀት ይዞ አለመገኘት ስለሆነ ይሄን ለመቅረፍ ደግሞ ስራዎች እየተሰሩ ነው። ስለዚህ ስልጠና ማዕከል ይህንን ለመቅረፍ ራሱን ችሎ በማዕከል ደረጃ ተቋቁሟል። በቀጣይ እንደኛ አይነት ሰራተኞችን በእውቀትም በአገልግሎት አሰጣትም ግንዛቤው እየተሰጣቸው የተሻለ አገልግሎት የሚሰጥበትን ስርዓት እየዘረጋ ነው። ዜጎች አንገታቸውን ቀና አድርገውም ይኖሩ ዘንድ መንግስት ጠንካራ እንዲሆን ለሚመራው ህዝብ መከታም ይሆን ከተባለ ሁሉም የሚጠበቅበትን ኃላፊነት ሊወጣ ይገባል። ግብርን መክፈል ጥቅሙ የጋራ ነውና ሀገርን እንወዳለን የምንል ከሆነ የምንወዳትን ሀገር ደግሞ ለልጆቻችን ምቹና ለነገ ለመኖር የተደላደለች መሆን መቻል አለባት። ይችን ሀገር ለመገንባት ደግሞ እያንዳንዳችን በምንችለው ልክ ኮንቲኒዩት ማድረግ መቻል አለበት። ይህንን ከምናደረግበት አንዱ ደግሞ የግብር ስርዓት ነው። ስለዚህ እያንዳንዱ ሀገር ወዳለው የሚል ከሆነ ሀገር ደግሞ እንደ ማንኛውም የሰለጠኑ አገራቶች እንደምንላቸው የሰለጠነ ዘመናዊ የሆነች ሀገርን እንመኛለን። ይህን የምንመኝ ከሆነ ታክስ መክፈል ይጠበቅብናል። ታክስ የምንከፍል ከሆነ እኛ የምንመኛትን ሀገር የምናልማትን ሀገር ማግኘት እንችላለን። ታክስ ካልተከፈለ መንግስት ከየትም አምጥቶ ሀገር ሊገነባ አይችልም። ስለዚህ ታክስ መክፈል ማለት ዛሬ የምንሄድበትን መንገድ መዘርጋት ማለት ነው። የልጆቻችንን ትምህርት ቤት መገንባት ማለት ነው። ነገኛ መልሰን የምንታከምበትን ሆስፒታል መገንባት ማለት ነው። ስለዚህ እያንዳንዱ መንግስት የሚሰራቸው ስራዎች በዋናነት የታክስ ምንጭን መሰረት በማድረግ የሚሰራቸው ስራዎች ናቸው። ስለዚህ ዛሬ የምንሄድበት የምንኖርበት የተሻለ ሉዓላዊነቱ ተረጋግጦ የምንኖርበትን ሀገር ለመገንባት በታክስ መክፈል የምናገኘው ትልቁ ስጦታችን ነው ለመውሰድ እንችላለን። ግብርን መክፈል ጥቅሙ ለህብረተሰቡ ነው። ምክንያቱም ግብር በተከፈለ ቁጥር መንግስት የሚጠበቅበትን ማሟላት ያለበትን ለህብረተሰቡ እንዲያሟላ ያደርጓል ማለት ነው። ግብር ካልተከፈለ የገቢ ምንጩ የሚሆነው መንግስት ምንድን ነው ማለት ነው? ብድርና እርዳታ ይሆናል ማለት ነው። ስለዚህ ለብድርና ለእርዳታ ሀገሪቱ በተዳረገች ቁጥር ምንድነው የምንሆነው ማለት ነው አበዳሪዎቻችን ወይም ደግሞ እርዳታ የሚሰጡን የውጭ ሀገራት ማለት ነው፣ ምንድነው የሚያደርጉን በእኛ ላይ አላስፈላጊ የሆነ የፖሊሲ ጫና ይመጣብናል። ስለዚህ ምን እየሆነ የምትሄደው ማለት ነው፣ አገሪቱ እንደ ሀገር እንዳትቀጥል ያደርጓታል ማለት ነው። በእነሱ ስር ኦልሞስት ቅኝ ግዛት እንደማለት ነው። ወደዛ ስር እንድንወድቅ ያደርገናል። ስለዚህ ማንኛውም ኢትዮጵያዊ የሆነ ሰው ወይም ከኢትዮጵያ ውጭም ሆኖ ኢትዮጵያ ውስጥ በሚያገኘው ገቢ ላይ ማለት ነው ማድረግ አለበት። የሚጠበቅበትን ግብር በመክፈል የሀገራችንን ሰላምና ልዕልና ማስቀጠል ይጠበቅብናል ማለት ነው። ግብር ስንከፍል ኩራት ነው። ግብር የምንከፍለው ለእኛ ነው። መሰረተ ልማቶች ሲሟሉ ማን ነው የሚጠቀመው? እኛን የምንጠቀመው ስለዚህ፣ መሰረተ ልማቶች እንዳይሟሉ እንቅፋት እንሆናለን ማለት ነው። መሰረተ ልማት በተሟላ ቁጥር ደግሞ ምን ይሆናል ማለት ነው? እድገት ይመጣል ማለት ነው። ግብር መክፈል ጥቅሙ ለራሳችን ነው የሚለውን መረዳት ያስፈልጋል። ግብር ሳንከፍል ስንቀር ደግሞ ለነገ ትውልድ ለልጆቻችን የምናወርሰው የምናተርፈው ነገር እንደሌለ ማሰብ ያስፈልጋል። ስለዚህ ጥቅምና ጉዳቱ ከራሳችን ከግለሰብ ላይፋችን ጋር የሚገናኝ ሊሆን ይችላል እና ከዚህ አንጻር መረዳት ያስፈልጋል። ግብር መክፈል ያለው ጥቅም የጋራ ስለሆነ ለጋራ ጥቅማችን የምንከፍለ ነው። ሳንከፍል ስንቀር ደግሞ ከራሳችን ላይ እየሰረቅን እንደሆነ ከራሳችን እየሸወድን እንደሆነ ማሰብ ያስፈልጋል ማለት ነው። መንግስት ግብር ካልሰበሰበ መሟላት ያለበትን የኅብረተሰቡን ፍላጎት ለማሟላት ምን ማድረግ አለበት? ይበደራል ማለት ነው። ሲበደር ምን ያደርጋል ማለት ነው? መንግስት ላይ ጫና እንዲመጣ ያደርጋል ማለት ነው። ስለዚህ እነዛን ጫናዎች ለማስቀረት ምን ማድረግ አለብን? የሚጠበቅብንን ግብር ሁላችንም፣ እያንዳንዳችን የሚጠበቅብንን ግብር በወቅቱ በመክፈል አላስፈላጊ ቅጣትና ወለድ ነጻ ሆነን ሀገራችን ማግኘት ያለባትን ጥቅም አግኝታ እንደ ሀገር እንድትቀጥል ማድረግ ያስፈልጋል ማለት ነው። የሀገር ሰላም የሚኖረው ምን ሲሆነው ግብር ከተከፈለ ነው። ሰላምና መረጋጋት የሚኖረው ግብር በሰላም ከተከፈለ ነው። ግብር ካልተከፈለ ግን የሚፈለገውን ነገር ማግኘት አንችልም ማለት ነው። ስለዚህ በዚህ መልኩ ምን መሆን አለበት ማንኛውም ሰው ወይም ድርጅት የሚጠበቅበትን ግብር ለመንግስት ብቻ በመክፈል የዜግነት ግዴታውን ቢወጣ የሚል ሀሳብ